ሬ እዚህ የተገኘ ነው። የኮረሪማ ቅመማ ቅመም ልማትን ለማስጀመር እዚህ የተገኘ ነው። በዞን ደረጃ ከሁለት ሺህ ስምንት መቶ በላይ የኮረሪማ ችግኞችን አቅርበናል። ስድስት መዋቅሮች ኢንሼቲቭ ለማስጀመር ኢንሼቲቭ ወስድን፣ በዞን ደረጃ በጀት መድበን አቅርበናል። ይህን ያደረግንበት ምክንያት ምንድን ነው? ግብርና ላይ በግብርና ያዱ ጎበልኔ ያጣበ የሀራሽ የጣታንችነት ጎት ያሻን ቅመማ ቅመም ሱንካ ሱንኬ ለሀራሺ ባቀርቦት ከዜግነት ለውጦት ቀሰድ ነገባ ነው ከይ ውስጥ ሀዲ ቃዋን በድባያም ደግሞ ወራሪ መሪኔ ወካሽ ነው ወካሽ ሊኔ የሊቀዳ ትሽሎ አድ ኪሎ ካኖን ታድሺ ጉት ተባለን አላተ ተባለን አ ተሼሽ መቶ ብር ጎት ተባላለች ይቶ ከባል እንካሌ ብር አትሬክ በአል በቀሌት በቀሌት አድ ኪሎ ወይም ደግሞ አስሮች ተኪሎ ል በግዝ እንካሌ ደግሞ አቶ ትረኮ በያል

አለ ብሎ ተን አቱታንችነ ተካኑ ሃንጄነ ጓሩ በ15 ማሳያሽ ነኝ። በቀጣይ ሁሉም ከተቀለ ፈረንክ በጣም ትልቅ አዋጭ የሆነ ለተሞክሮ የሚያህል እዚህ ጓሮ ላይ ፊት ቀድሞ ነው ለማስፋት ነው መነሻ ወደ ሌሎች ቀበሌዎችም ወደ ሰዳም ወደ ሌሎች ቀበሌዎችን ጭምር ወደ ካንሶም ሌሎች ቀበሌዎች የማስፋት ስራ እንሰራለን ማለት ነው። ይሄ ከተከበለ በኋላ ያው ብዙ ሰፊ እንትን ይፈልጋል፣ ውሃ ይፈልጋል፣ ጥንቃቄ ይፈልጋል። ስለዚህ ይሄን ዛሬ ላውንች የምናደርግበት ይሄ መንደር ለሌሎች አካባቢዎች ተሞክሮ ስለሚሆን ሌሎችንም ተንዚ ስለምናሳይ በጥንቃቄ የሚያዝ እንክብካቤ የሚደረግለት ጥላ የሚፈልግ ከዛ ባለፈ ደግሞ የረጅም ውሃ የሚፈልግ ነው፣ ውሃ የሚፈልግ ነው ይሄ ኮረሪማ ለማከል እዚህ ስናስጀምር በግብርና ያስቀመጥናቸው ግቦች ነበሩ። አንዱ አርሶ አደሩን ከድህነት በመውጣት የቤተሰብ ብልጽግናን ማረጋገጥ ወሳኝ ስራ ነው። ከዚያ በመቀጠል በገበያ ውድ የሆኑ ሃይ ቫሊ ክሮፕስ የምንላቸውን ሰብሎች በአርሶአደር ጋሩ በማልማት አርሶ አደሩ ትርፍ ከምግብ ፍጆታ ያለፈ ትርፍ ምርት ለገበያ እንዲያቀርብ አንዱ አላማችን ነው። ከዛ መልፎ ደግሞ ኤክስፖርትም ይደረጋል ይታወቃል። ግብርና ላይ ደግሞ አንዱ ግባችን የኤክስፖርት ሰብል ማምረት ነው። ገቢ ምርትን መተካት ነው። ስለዚህ እነዚህን ግቦች የሚያሳካለን ነው። የቤተሰብ ብልጽግና ያለውን እንግዲህ ያሳካልናል። የሽጦ ደግሞ ይበልጥ የአምራች ሆኖ ቤተሰቡን ለመደጎም ከዛ አልፎ ደግሞ ወደሌሎች ኢንቨስትመንቶችም ለመሻገር እድል የሚፈጥር የቅመመቀም ሰብ ነው እና ይህን ዛሬ እዚህ ምስራቅ ስልቲ ወረዳ ባለው ቀሪሶ ቀበሌ ኮላሶ መንደር በጠቀሌ ጓሮ ላይ እንጀምራለን ማለት ነው። በአጠቃላይ የ68 ከ60 በላይ ጉድጓድ አዘጋጅታለች። ይሄን ሁሉንም እንተክልላታለን። በመንደሩ ደግሞ ከ30 በላይ ኮረሪማ የደረሰች 15 አርሶአደሮች አሉ። በነሱ ጓሮ እንደዚ ይተከላል። ይሄን ኢኒሼቲቭ እዚያ እናበቃም። በ6 ወረዳዎች ስልጢ ስልጢን ጨምሮ ምስራቅ አዘርነት ወጪው ሪሮ እና መራ በዘርነት እና ቀበት ከተማ አስተዳደር ይሄን ኮረሪማን ተክላለን ማለት ነው። ስለዚህ በዞን ደረጃ ቅድም እንዳነሳሁት ኮሌክሽን ምን መቶ በላይ ነው ያቀረብነው ያንን ውጤታማ ለማድረግ የጋራ ርብር ያሳደሩ የባለማን ባለማ የአመራሩ ያ አማራሩ ርብር ይፈልጋል። ይሄን ውጤታማ ለማድረግ በጋራ ርብር ማድረግ አለብን።